ሰላም፣ ሰላም ቤተሰብ እንዴናችሁ። እንደተለመደው ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን አዲስ ዩኒቨርሲቲ ጠርቷል ለሪሚዲያል ተማሪዎች። ብዙዎቻችሁ የጠየቃችሁን የነበረው ዩኒቨርሲቲ ነው እና በዛሬው እለት የማሳውቃችሁ ይሆናል ማለት ነው እና በፍጥነት ቪዲዮ ሰርተንላችኋል ማለት ነው እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነባር ከሆናችሁ ደግሞ ላይክ ላይክ እያደረጋችሁ ለብዙ የሪሚዲያል ተማሪዎች ጋር እንዲዳረስ ብታደረጉ ልኝ በጣም ደስ ይለኛል። እና ደግሞ ወደ ቪዲዮ እንገባለን። ከዛ በፊት ከዚህ በፊት የሰራዎች ቪዲዮ ነበረ። የሪሚዲያል ሾርት ኖቶች የምትፈልጉ ከሆነ እሱም ቪዲዮ አይታችሁ መቀላቀል ትችላላችሁ፣ ወይም ደግሞ የኛ የቴሌግራም ቻናል ብትቀላቀሉ ታገኙታላችሁ ማለት ነው። ሾርት ኖቶች እና ፈተናዎችን ማግኘት ትችላላችሁ። እና ከዛ በበለጠ ደግሞ ከዚህ በፊት የሰራው ቪዲዮ መቶ ላይክ አስገባችሁልኝ ትክክለኛውን የ2017 ሞጁል በሌሎች ዩኒቨርሲቲ የተሰጡትን እለቅላችኋለሁ ማለት ነው። ወደ መግለጫው እንግባ ማለት ነው። በዛሬው እለት ድሬ ደዋ ዩኒቨርሲቲ ለሪሚዲያል ተማሪዎች ጥሪ አድርጓል ማለት ነው። የሪሚዲያል ተማሪዎች በ2018 ዓ ም በትምህርት ሚኒስቴር ድሬዳዋ ዩኒቨርሲቲ የተመደባችሁ የሪሚዲያል ተማሪዎች ሪፖርት ማድረጊያ ቀን ህዳር 20 እና 21 ሁለት ሺ አስራ ስምንት አመተ ምህረት መሆኑን ዩኒቨርሲቲው አሳውቋል ይላል። ለመመዝገብ ስትሄዱ ልትይዟቸው የሚገቡ አምስት ክራይቴሪያ አውጥቷል። አንደኛው፣ የስምንተኛ እና የአስራ ሁለተኛ ሰርቲፊኬት ዋናውንና ኮፒ፣ ሁለተኛ፣ ከዘጠኝ እስከ አስራ ሁለት ክፍል ትራንስክሪፕት ዋናውንና ኮፒ፣ ሶስተኛ፣ አራት ሶስት በአራት መጠን የሆነ ጉርድ ፎቶ፣ የብሔራዊ መታወቂያ ወይም ፋይዳ ናሽናል አይዲ፣ ከአካባቢው አየር ሁኔታ ጋር አንሶላ እና ትራስ ጨርቅ ይዘው እንዲመጡ አሳስበዋል። ማለት ነው እና እነዚህን አሟልቷችሁ መመዝገብ ትችላላችሁ ማለት ነው። በዚህ ሰሞን ብዙ ዩኒቨርሲቲዎች ይጠራሉ ብለን እናስባለን። ትንሽ ዩኒቨርሲቲ ነው እስካሁን ድረስ የጠራው አስር አስራ አንድ ዩኒቨርሲቲዎች ብቻ ናቸው። ከዚህ በኋላ ሌሎች ዩኒቨርሲቲዎች ሲጠሩ በፍጥነት የምናሳውቃችሁናል። በቪዲዮና በቴሌግራም ቻናላችን ላይ በፍጥነት እናሳውቃችኋለን ማለት ነው። ይሄ የዩቲዩብ ቻናል ለእናንተ ይጠቅማችኋል። ላይክና ሰብስክራይብ አድርጉ ማለት ነው። ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ቶሎ ቪዲዮ ስንለቅላችሁ እንደዚህ አይነት በፍጥነት ነው እንግዲህ የምናሳውቃችሁ፣ ቶሎ እንዲደርሳችሁ ኖቲፊኬሽኗን አብሯት ይመቻችሁ።